ይህ በምስሉ ላይ የምትመለከቱት ሮም ብራስላቪስኪ ይባላል። የደረሰበትን በዝርዝር ይናገራል። ይሄ ወጣት ልጅ በሐማስ ቁጥጥር ስር የነበረ እስራኤላዊ ታጋች ነው። በጣም ከባድ ምስክርነቱን ነው የሰጠው። በጣም መነጋገሪያ ሆነዋል። በዛሬው እለት ምን እንደተከሰተበት በዝርዝር እናያለን። እንደምንሰነበታችሁ እንደምንቆያችሁ። ውድ የዚህ ቻናል ተከታታዮች፣ እንኳን ወደ ዋይፍ ፎፊሻል ቻናል በሰላም መጣችሁ። አዳዲስ መረጃዎችን በየዕለቱ የምንቀባበልበት ጊዜ ነው። ምናልባት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። ሁላችሁም ደግሞ ይህም ቪዲዮ ላይክ ማድረግ አትርሱ። ምስጋናዬ ላቅ ያለ ነው። እንግዲህ ይህ ሮም ብራስላቪስኪ የተባለው በጣም ወጣት በሀያዎች ውስጥ የሚገመት ልጅ ነው እንደምታዩት የደረሰበትን በተለይ በሐማስ ታጣቂዎች በዚህ በኦክቶበር 7 2023 የምናስታውሰው ነው። ሐማስ የእስራኤልን ቴሪቴሪ ወይም ግዛት ጥሶ በመግባት በፌስቲቫል ላይ የነበሩ በርካታ ሰዎችን በመግደል የተወሰኑትን ደግሞ አግቶ በመውሰድ ይሄ ዜና ከተነገረ እንሆ ሁለት ዓመት አልፎታል። እንግዲህ ከተወሰዱት 251 ታጋቾች መካከል ይህ ሮም የተባለው ወጣት የሰጠውን ምስክርነት በጣም ዘግናኝ ነው። እንዴት በሐማስ ቁጥጥር ስር በነበረ ጊዜ ምን አይነት ነገር በሕይወቱ እንዳለፈ በግልጽ ተናገረ። ትንሽ ለጆሮም ይሰቀጥጥ ነው። ይህ ወጣት ልጅ ለመናገር ወይም ያሳልፈውን የሁለት ዓመቱን የግዞት ጊዜ ለመናገር በጣም እምባ እየተናነቀው እንደነበረ ሙሉ ቪዲዮን ለመመልከት ች ያለው መናገር እስከሚያቅተው ድረስ እንግዲህ ሙሉ ለሙሉ እርቃኑን እንዳደረጉትና ከፍተኛ ስቃይ፣ ድብደባ ይደርስበት እንደነበረ በተለይ ቃል በቃል እንደ ቆሻሻ ጠራጊ ነበረ የተቆጠርኩት፣ ያለኝ እድል ወደ ፈጣሪ ብቻ ጸሎት ማድረግ ነበረ። ይሄውም ከዛ ከመጥፎ እጃቸው እንዲያስጥለኝ ብሎ ሲናገር ተደምጧል። ጨለማ ክፍል ውስጥ ነበረ የፊትኛ ያሰሩኝ፣ ብርሃን ላይ ምግብ የለም፣ ከፍተኛ ችግር ውስጥ ነበርኩኝ። ሳስታውሰው ይዘገነነኛል፣ ይላል ይሄ ወጣት። እናስታውስ ከሆነ ለመጀመሪያ ጊዜ በሐማስ ቁጥጥር ስር ከነበሩት ከ251 ታጋቾች የመጀመሪያው ቪዲዮ ወይም የተንቀሳቃሽ ምስሉ የታየው የዚህ ወጣት ልጅ ነበረ ታግቶ በነበረ ጊዜ። እንግዲህ በዛ ጊዜ የደረሰበትን ነገር መናገር ሲቀጥል፣ እንደዚህ አይነት ስቃይ በሕይወቴ አይቼም ሰምቼም በፍጹም አላውቅም ነው የሚለው ይሄ ወጣት። ከሁሉ በላይ ደግሞ ራቁቴን አድርገው ተጫወቱብኝ በማለት ለሪፖርተሯ በድብቅ አንድ ነገር ሹክ አላት። በኋላም ሪፖርተሯ አጠራችና በደንብ ተናገረች። ይሄ ነው በሚዲያ ላይ ይፋ ሆኖ እጅግ መነጋገሪያ የሆነው። ቃል በቃል እንዲህ ነው ያለችው ወይም ይህ ሰው ያለው ዜር ዌር ቱ ሜኒ ቱ ካውንት ዞስ ሶልጀርስ ኦር ቴሮሪስት ሃቪንግ ሴክስ ዊዝ ሚ ሴክስዋል ቫዮለንስ ለመቁጠር እጅግ እስከሚያዳግተኝ ድረስ ወታደሮች ሬፕ አድርገውኛል፣ ደፍረውኛል ነው የሚለው። እንግዲህ በኦክቶበር 7 2023 እንደ አውሮፓውያን አቆጣጠር በዚህ በሽብር ጥቃት 1219 ሰዎችን ሐማስ እስራኤሎችን ገሎ አይሁድን ገሎ 251 አግቶ ነው የወሰደው። ከ251 ዎቹ የዚህ የሮም የአንዱ ሰው ምስክርነት ነው እንግዲህ እንዲህ መነጋገሪያ የሆነው። በህይወት ያሉት መተው ደግሞ እያንዳንዳቸው በሐማስ ቁጥጥር ስር በነበሩ ጊዜ እንዴት እንዳሳለፉ ቢናገሩ የሚዘገንን ታሪክ የሚጠብቅ ይሆናል። በሌላ መረጃ በዛሬው ዕለት ማለት ነው ኦክቶበር 6 ኦክቶበር 6 2005 እንደ ኤሮፓውያን አቆጣጠር ጆሹዋ የተባለ የታንዛኒያ ዜግነት ያለው የ21 ዓመት ወጣት በዚህ በኦክቶበር 7ቱ በሐማስ ከተገደሉት ወይም ተወስዶ ከተገደሉት በዛሬው ዕለት በኦክቶበር 6 አስክሬን ወደ እስራኤል ተመልሷል። በፎሬንሲክ ምርመራ የእሱ እንደሆነ አስክሬኑ ታውቋል ይህ እንግዲህ የ21 ዓመት ወጣት ነው ታንዛናዊ ነው እስራኤል የመጣው ለትምህርት ነው የአግሮኖሚ ተማሪ ነው እስራኤልን በእርሻ ሙያ የሚያገለግል ወጣት ነበረ እንግዲህ ምንም ውስጥ የሌሉበት ሰዎች ናቸው ከፍተኛ ጥቃት የደረሰባቸው አንፎርጎተብል ነው ይሄ በዚህ በመካከል ያው ምስራቅ ታሪክ ይሄ በጣም ከባድ ጠባሳ ነው በእስራኤል ብቻ ሳይሆን በጠቅላላ በቀጠናው በጋዛም ላይ የሆነው ነገር በጣም ከፍተኛ ጠባሳ ነው። ትውልዶች ሁሉ ጄኔሬሽን ሁሉ የሚያወራው ነው። ከ69 ሺህ ሰዎች በላይ ነው በጋዛም ውስጥ ያሉ ሕጻናት፣ አረጋውያን፣ ሴቶች፣ ወንዶች ያለቁት። ስለዚህ በጣም ምንም የማያውቁት ኢኖሰንት የተባሉ ሰዎች በጦርነት በሁለቱም ጎራ መጎዳታቸው የሚያሳዝን ነው። እንግዲህ ከዚህም ከሽብር ጥቃቱ የተነሳ ምናልባት በትናንትና ሁለት ቪዲዮ ሰርቼላቸዋለሁ። እስራኤል ከባድና ጠንካራ የሚባል የሽብር ህግ አውጥታለች። በሽብር ቡድን ውስጥ ያሉ ሰዎች ምን አይነት ቅጣት እንደሚደርስባቸው አንድ ሁለት ሶስት ብለው እስራኤሎች ህጉን አርቅቀው አጽድቀውታል። ምናልባት ትናንትና ያልሰራሁትን ቪዲዮ ያልሰማችሁ ሰዎች በእስራኤል ሀገር ከዚህ በኋላ ማንም ግለሰብ በሽብር ቡድን ውስጥ አባል ሆኖ ቢገኝ የ20 ዓመት ጽኑ እስራት ይጠብቀዋል። ሌላኛው የሽብር ቡድኑ መሪ ሆኖ ከተገኘ ደግሞ 25 ዓመት ጽኑ እስራት ይጠብቀዋል። ሌላው ደግሞ ሽብርተኝነትን የሚረዳ የሚደግፍ፣ በሚዲያም ሆነ በገንዘብ እንዲህ አይነት ሰው ከ3 እስከ 5 ዓመት ፍርድ ይወሰንበታል። አራተኛው በጣም ከባድ ነው። ይሄም ሽብርተኛ ሰው ወይም ሽብር ውስጥ ያለ ሰው ማንኛውንም ሰው ከገደለ ለዘላለም ላይፈታ እስር ቤት ይጣላል። እንግዲህ ሌላኛው በዚህ ሳምንት የጸደቀው በናሽናል ሴኪሪቲ ኮሚቴ የጸደቀው ሌላኛው የሰሞኑ አስደንጋጭ ሕግ እንግዲህ ማንኛውም ሰው የሽብር ቡድን አባል የሆነ በእስራኤል ማለት ነው፣ በተለይ የእስራኤልን ዜጋ ወይም አይሁዳዊ የገደለ የሞት ፍርድ እንዲፈረድበት የሚል ሕግ ተግባራዊ ሊሆን መሆኑ ተደምጧል። በዛ ቀጠና እንግዲህ በመካከለኛው ምስራቅ ወይም በሚድል ኢስት ወይም በዚህ በዌስት ኤዥያ በምዕራብ እስያ ያሉ አገሮች በአጠቃላይ እስራኤል፣ ፓኪስታን፣ ኢራን፣ ኢራቅ በሙሉ ሚድል ኢስት አካባቢ ነው። ሁሉም የሽብር ቡድኖች የሚፈለፈሉት ከዛ ነው። እርዳታውም፣ ምክሩም ሁሉ ነገር ወደ አፍሪካ ሀገሮችም የሚመጣው ወደ አፍሪካ ብቻ ሳይሆን ወደ ሰሜን አውሮፓ፣ እንዲሁም ወደ አሜሪካ፣ ወደ ሩቅ ምስራቅ፣ ወደ ሌሎች ሁሉ ዲስሚኔት የሚሆነው ወደ ሁሉም የክፍለ ዓለሞች ከዚሁ ቀጠና በመነሳት ነው። በነገራችን ላይ በምድር ላይ በጣም አስቸጋሪ የሚባሉ ነገሮች አንዱ ቴሮሪዝም ነው የተባለው እውን እየሆነ ነው። ከኢኮኖሚክ ክራይሲሱ ከግሎባል ዋርሚንግ ወይም ከዚህ ከአየር ንብረት መቀየር ሌላ በጣም አስቸጋሪ የሚሆነው ቴሮሪዝም ነው ለዓለም ሁሉ የቤት ስራ የሚሆነው ለማንኛውም በዓለም ላይ እስካሁን ወደ ሀያ ሰባት የሚያህሉ ቴሮሪስት ኦርጋናይዜሽኖች አሉ። ሀያ ሰባት የሚሆኑ ሊስት ሊሆኑ በዝርዝር የሚታወቁ አማጺ ቡድኖች ወይም የሚታወቁ የሽብር ቡድኖች አሉ። መዘርዘር እንችላለን። ምናልባት የተወሰኑትን አልቃይዳ የሚታወቅ ነው። ሌላው ሄ አቡ ሳይፍ የሚባለው ነው። ኤኤስጂ ምጻረ ቃሉ ነው። ሌላ ደግሞ አልቃይዳ ሆኖ አልቃይዳ ኢን ደ አረቢያን ፔኒንሱላ የሚባለው ኤኪኤፒ በዚህ ምጻረቃል የሚጠራውም ሌላው ነው። ሌላው አልቃይዳ ራሱ ሌላ ሰብሴክሽን አለው። አልቃይዳ ኢን ኢንዲያ ሰብኮንቲነንታል የሚባል ይሄ ኤኪአይኤስ የሚባለው ማለት ነው። ሌላው አልቃይዳ ኢን ደ ላንድስ ኦፍ ደ ኢስላሚክ ማግሪብ የሚባለው ኤኪአይኤም የሚባለው ማለት ነው። ሌላው አልሸባብ የሚታወቅ ነው። አንሳር አላህ ሌላው ቦኮ ሐራም ሌላው፣ ሃማስ እንግዲህ ሌላው፣ ሀያት ቴሪር አልሻም የሚባለው ነው። ሄዝቦላም አለ። ሌላው ኢስላሚክ ስቴት የሚባለው አይኤስ ማለት ነው። ሌላው ኢስላሚክ ስቴት ኢን ኢስት ኤዥያ በኢስት ኤዥያ በምስራቅ እስያ ደግሞ ያለ አለ። ሌላው ኢስላሚክ ስቴት ኢን ሊቢያ አለ፣ አይኤስ ሊቢያ የሚባል ማለት ነው። ሌላው ናሽናል ሶሻሊስት ኦርደር ይህም ደግሞ የሚገርም ነው ሶሻሊዝም አለ ወይ እስከምትሉ ነው እንግዲህ ይህም ማንበብ ትችላላችሁ። አይቸዋለሁ እና ኤን ኤስ ኦ ነው ምጻረ ቃላቸው። ፓለስቲኒያን ኢስላሚክ ጂሃድ። ሌላው ደግሞ ቴሪሮግራም ይሄ በ2025 ጁን 27 ነው የተመሰረተው። እና ከቅርቦቹ እስከ በፊቱ እንግዲህ ወደ 27 ናቸው። በግላችሁ ማንበብ ትችላላችሁ እና ዓለም በተለይ መካከለኛው ምስራቅ ወደፊትም የሚቸገረው ወይም ሁሉም የዓለም ሕዝብ የሚቸገረው በአማጽያን ነው ወይም በቴሮሪስት ግሩፕ ወይም በሽብር ቡድን ነው የሚል ከፍተኛ ስጋት አለ። አናሊስቶቹ ይህንን ነው የሚተነትኑት። እንግዲህ ከዚህ የተነሳ በበርካታ የዓለም ሀገሮች የሚደረጉ ጥቃቶች በቴሮሪስት ኦርጋናይዜሽኖች ብዙዎቹ እንደሆኑ ኢሮፓን ኮሚሽን ሊስትድ ባደረጋቸው በገጹ ላይ ተመልክቻለሁ። ለማንኛውም በዛሬው ዕለት የያዝኩት መረጃ ይህን ይመስላል። አዳዲስ መረጃ ይህንን ቻናል ሰብስክራይብ ማድረግ ይችላሉ። ይህን ቪዲዮ ደግሞ ላይክ እና ማጋራት አይርሱም። ጤና ይስጥልኝ።